አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? አዝመራራያ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ዛሬ መጣሁት ማለት ነው። እስኪ በቃ ላሳያችሁ። ያው እኔ ጋ ሁኑ ሁሉም ነገር በስፖሳ ልሰራ ነው። በስፖሳ ታውቃላችሁ። ዛሬ ጁሙአ ነው እና እና ሴትዬ መዳም እኮ ወይ የእኔ ውድ መዳም በይዘው ይሄ ግቢ ነው በስተጀርባ ማለት ነው። አካባቢው ሰፈሬ ማለት ነው። እንዴት ያምራን እስኪ እዩት። ኢንሻአላህ የኢትዮጵያ ሰፈሬም እንደዚህ ነው የሚሆነው። ካላጋ እና በዚህ አካባቢ የምትሰሩ ካላችሁ እስኪ አካባቢውን በኮሜንት ጻፉብኝ የምታውቁት። እኔ አልናገርም ያው አካባቢ አከባቢ ከሆናችሁ ታውቁት ይሆናል። ይህ ሰፈር እንዴት ነው? አያምርም ወይ? በጣም ነው የሚያምረው። ቫይዛው እዚህ መኪና ይታያችኋል። አንድኛው የኔና አንድኛው ደግሞ እዚህ ባላመጣልበት መኪና ነው። አንድኛው ቢጋላ አቅራጥም ያመጣ ነው። ያው ታውቁታላችሁ ስንት መኪና እንዳለን። እና ጉንፋን ይዞኛል ደግሞ ማለት ነው። ዶ አድርጉልኝ፣ ጉንፋን ይዞኛል። እና ጓዶ ጉንፋን የጉንፋን መድኃኒት ካለ ንገሩኝ። እና ብራችሁ ምን ይሆኑ በስፔሻል ልሰራ ነው ይስቦ እኔ ካሁን እሺ፣ እወዳችኋለሁኝ። ላይክ ሰብስክራይብ አድርጉኝ። ደግሞ እሺ ነው ትንሽ ታዩ። ይሄን ይመስላል። ይሄን ይመስላል። ይሄን ሳራ ማለት ሳራ ማለት በቃ ታዩ ጋር አካባቢው ይመስላል። እና ያለ ወዳችኋለሁኝ ኖ በስቡ ሳልሰራ ነው እዚህ ጋ፣ በስቡ ሳልሰራ ነው እዚህ ጋ ምንድን ነው ያለው? ግሽጣ አለ። ግሽጣ እዚህ ጋ አለ ግሽጣ። ከዛ እዚህ ጋ አለ። እዚህ ጋ ደግሞ ዘይት አለ። እዚህ የበ ሃሊብ ኒዶ አለ፣ ይታያቸው። አንሳ እዚ ጋር ደግሞ የቦስ ቡሳ ያው ሃሊብ ኒዶ ነው። ኦልባው የምታዩት ግን ውስጡ ያለው የበስ ቡሳ ምንድን ነው የሚባለው ስሙ አይዘው? ያው ኮሜንት ጻፉልኝ ስሙ ጠፋኝ። እና ይሄ ነው ከውስጡ ያለው። እዚ ጋር ዘይት አለ፣ እዚ ጋር ፓውደር አለ፣ እዚ ጋር እና እስኪ አብራችሁኝ ሁኑ እና የእኔን በስቡሳ የጁማአን በስቡሳ ያላ በአንድ እንስራ እወዳችኋለሁ። እሺ የእኔ ውዶች፣ አሁን ምንድነው መሰል የማረገው ማለት ነው? ምንድነው የማረገው? እዚህ ጋ ሁለት ቁጥር አንድ ማለት ነው። ሁልባይቱ ነው የዋትኝ ሁልባይቶች ናት፣ ቁጥር አንድ ናት። በዚች ነው የማደርገው፣ በዚች ሁለት እና አብራችሁኝ ሁኑ አሁን እዚህ ጋር ያው እየጨረስኩ ነው። እስኪ እነግራታለሁ። ነው አትክልት ወዳለሁኝ መጣሚም ትወዳለሽ እኔም ወዳድ እና ያው እየበቀለ ነው። እዚህ ጋር ለይሙን ነው ያደረኩትኝ ገና ነው። እና እዚህ ጋር ምንድን ነው ሁለት የቦስቡሳ የእራሱ ዱቄት አለ አይደለም? በዚህ ሁለት ነው ማደርገው። ቢስሚላህ እንደዚህ ሁለት አረጋለሁ እና ብራስቲኑ ነው እዚህ ጋር ሁለት ይታያቸዋል። ከዛ ጉንፋን ይዞኛል፣ ድምጼ በጣም ተቀይሯል እንደምታዩት እና ማለት ነው። እዚህ ጋር ደግሞ ኒዶ ሀሊብ ነው ሀሊብ ዱቄት ዱቄት ማለት ነው። እዚህ ጋር አንድ አረጋለሁ። አንድ እዚ ከዛ እዚ ጋ ግሽጣ አለ። እዚ ጋ ምንድን ነው ያለው? ግሽጣ እዚ ጋ ግሽጣ ያው ትናንሾቹ እልባ ስለሆኑ ስንት ነው የማደርገው? አራት ነው የማደርገው ትናንሾቹ ስለሆኑ ማለት ነው። ምክንያቱም ትላልቁ ቢሆን ሁለት በቂ ነበረ፣ ግን ትናንሾች ናቸው። ከዛ ያው በዚህ መልኩ ያው በአንድ ጀ ስለሆነ ቪዲዮ እንትን የምለው ከዛ አራት አድርግ ያለው እያያችሁት ነው። ዘይት ደግሞ በዚህ እና ያው ስኳር አድርጌያለሁ ስኳር በዚህ ነው ያደረኩትኝ። በዚህ ሙሉ አንድ ከዛ ይህን አድርጌያለሁ። ይሄ ደግሞ ግማሹን ሙ ሙሉን ግማሹን ለምን ይህ ግማሹ በኋላ ሲበስን ማለት ነው በላይ ያፈስበታለሁኝ። እና አሁን ምንድን ነው የሚቀረኝ? ይሄ ነው የሚቀረኝው እዚህ ትንሿንም አደርግባት ትንሽ ሳይበዛ እንደምትመለከቱት የራሷ አለች እዚህ አትወጣ፣ ዲም ብላ ነው። እና እንደዚህ በቃ እንደውም ይሄ ይበዛል፣ ብዙም የተወሰነ ነው መሆን ያለበት። ከዛ በስጉሳ ግን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ስኳር ሳረግ አላሳየኋችሁም፣ ይቅርታ አድርጉልኝ። እና እዚህ ስኳር አንድ በዚህ ማለት ነው አንድ በዚህ ስኳር ታረጉበታላችሁ ከዛ በምን እንመታዋለን? በዚህ በዚህ ይመታን። ከዛ ጠብቁኝ እና ማለት ነው በዚህ መልኩ መተ መታሁትኝ እያየችሁት ነው። በጣም ነው የሚያምረው። በደንብ ስኳሩም ሁሉም እንድንትል እንዲል በዚህ መምታት አለባችሁ። ከዛ ምንድነው የማደርገው እዚህ ጋ የበስቡሳ ሰህን አለን እና እዚህ ጋ የበሱ ብሳ እያያችሁት ነው። ይሄ አለ ግጥሞ ጋ ነው፣ ባለግጥም ነው። እዚህ ያለ ትንሽ ዘይት ሳይበዛ ትንሽ ዘይት ራሱ ይሄ ይበዛ በዚህ እንትርትሉታ አላችሁ ዘይቱን ማለት ነው። የዛሬ የጁማ ማምሻዬ ይመስላል። እና እስኪ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ በየውል ቀጠል አበረታቱን። እሺ፣ ከዛ እንደዚህ በደንብ እንትርትሉታላችሁ፣ እንዳይዝባችሁ።

ኦኬ፣ አብራችኝ ነው እና እዛ ይሄን እንትን ትልታላችሁ እዚህ ጋ ማለት ዘይቱን እንትሉላችሁትለን እንዳቅልቃችሁትለን እንዳትረሱ፣ ዘይት እንዳይዝባችሁ ከዛ እንደዚህ አድርጋችሁ ቃችሁ በኋላ ያን ምን ታረገዋለህ? እዛው እንዳለ ስላለ ይስተካከላል። አይዞህ ሶፊ፣ አያችሁት? እና ለማ አሁን ሲበስል አሳያችኋለሁ። አያችሁት? ኬፍ አሁን ሲባ ስለማሳያችሁ፣ ጠብቁኝ። እንደምታዩት እዚህ ፍሩ አስገብቻለሁ። ከዛ እዚህ ጋር ይሸቃል ፍሩ መጀመሪያ ከታች ነው መስራት እንትን ማለት ያለበት። የውሳን ከታች ፍር ብያለሁ። ከዛ ኢንሻአላህ በሰላም እንዲወጣ ደው አድርጎ እናሳያችኋለሁኝ። ሰብስክራይብ አድርጉኝ ላይክ አድርጉኝ አበረታቱኝ እሺ። እኔ ውዶች፣ ኦኬ፣ ወዳቸዋለሁኝ። ጠብቁኝ፣ እሺ ጋይዝ። ከዛ እዚህ ጋ ደግሞ ቡና አፍልቻለሁኝ ጋህዋ ማለት ነው። እስኪ ከመውሰድ በፊት ለራሴ ሳልቀዳ አልወስድም፣ ምንም ቢፈጠር፣ ከራስ በላይ ንፋስ እና ለራሴ እንደዚህ ቀዳና እወስድላቸዋለሁ መጀመሪያ የራሴ ነው የምጋደም፣ የምትልምለው ከሚስና ጅማ ጠጣለሁ። ቡና ጋህዋ ማለት ነው። እዛ ውጭ እንኳን እንዱስ አለውም። ከዛ በስብሰ ውስጥ እስከሚበስል ድረስ እኔ ነቃ ነቃ ልበል ይችን ጠጥቼ ማለት ነው። ሄል ነው ምንድ ነው? ይሄ ደግሞ እዚ ውስጥ ላይ ያለው ምንድ ነው እንዳትሉ፣ ሄል ነው እና እስከሚበስል ላሳያችሁ። ጣሚ በሰትራስ ጎብኚትኝ። ይህ ሰፈር ያለው የሚያውቅ ካለ ኮሜንቲ ይዛፍልኝ። በዚህ ሰፈር የሚሰራ ሰው ካለ ሃይበሉኝ እኔ ግራ ገብቶኛል። የሆነች ባንዲራ አለኝ። ዛፉ ሸፍኖት ነው እንጂ የሆነች የወይት ሀገር ባንዲራ እንደሆነ አላውቅም። የት ሀገር እንዳለሁም እኔ ራሴ ግራ ገብቶኛል። ይታያችኋል፣ እዚህ ባንዲራ አለ፣ ከዛ ፉማ አለ የምትሏው። የኢትዮጵያ ባንዲራ አይመስልም። እስኪ አስተውላችሁ እና እኔ ምን ላይ ነኝ ያለው ጥያቄ አለ። እንዴት ነው ነገሩ? ነገሩ እንዴት ነው? አያት እች ባንዲራ ህይወት አያ አቅርቤላችኋለሁ። ህይወት አሁን ተውላ ባላ ዛፉ ሸፍኗት ነው እንጂ ማለት ነው ያ። እና እኔ የት ነኝ ያለሁት? ጥያቄ ምን ላይ ነኝ? እና ደግሞ እዚህ ጋ ምንድነው? የረሳን ነው መሰላችሁ? አልረሳንም። ያው እዚህ ጋ እያለ አደለም ሀሊብ ማለት ነው። እዚህ ጋ ምን እናረግበታለን? ሙቋ እናረግበታለን ሙኩሃ እዚህ ጋ እናደርግበታለን ምክንያቱም በስሎ ሰው በስሎ ሲወጣ ከላይ እናፈስበታለን እንደዚህ እንበጠብጠውና ከዛ እና እንደዚህ እናደርጋለን። ምክንያቱም ይሄን እዛ እናፈስበታለን።

እና እኔ የምላችሁ ማለት ነው አሁን የበስ ሰራ ሁን ደህና ትንሽ ብጭላለሁ ምናምን እያልኩ ማለት ነው ምን ብትለኝ ጥሩ ነው ሴትዬ ትንሽ ይቀረዋልና ምን ብትለኝ ጥሩ ነው እስኪ ላይክ አድርጉኝ ሰብስክራይብ ለጓደኞቻችሁ ምናምን ሻር አድርጉት አበረታቱኝ እሺ እና ምን ብትለኝ ጥሩ ነው። ለሀም ጅጃዥ አውጪ አለችኝ። እዚህ ጋር ላራት ማለት ነው ጅጃ ሳድር እዚህ ጋር ለኪስ እዚህ ሁለት ኪስ አውጪ አለችኝ። አሁን ይሄ ታልች ነው ግን ቆይ እስኪ እንደው በኔ በኔ ሆናችሁ ማለት ነው። አሁን ላራት አሁን ነው የሚወጣው። ለራት አሁን አሁን ይሄ አሁንን የምላችሁ ለእራት ማለት ነው። አሁን ነው መውጣት ያለበት። አሁን ሰዓቱ ስንት ሰዓት መሰላችሁ? ማቅረብ አዛን አልፏል እና ቢያንስ አሁን አስር ላይ ነው መውጣት የነበረበት። እንሳ ቀድመው ለምንድነው? እስኪ እናንተ አጋጥሟችሁ ያውቃል? እኔ አንዳንዴ እራሴን እንትን እላለሁ፣ ለምንድን ነው ቀድመው የማይነግሩኝ? አሁን እራት ሊሰራ ከሆነ ለምን ቀድመው? አውጭ እማይሉኝ አሁን ተልጅ ነው። በረዶ የሰራ ነው ውሃ ይዘፈዘፋን እከትፋለሁ። እንግዲህ ተመልከቱ። እኔ አሁን በቃ በስብሳ ሰራ ቁጭላለሁ ነው አላ እና ማለት ነው የጉንፋን መድኃኒትም ንገሩኝ። ጉንፋን ጉንፋን አራራራ እና የጉንፋን መድኃኒት ንገሩኝ። ጉንፋኑም ጉንፋኑ ለመሰል የሚያስረከርከኝ ስራዬን ረሳሁ። አውሬ አውሬ የሚለኝ ጉንፋኑ ነው። ማሻላ ተባረከ ረህማን፣ አሁን አያችሁት ነው ትንሽ ይቀረዋል። ትንሽ ሳይወላድ ትንሽ ይቀረዋል። እና ነው ይበቃዋል። እኔ እንጃ ጉንፋኑ ነው መሰለኝ፣ ዝም ብሎ ጸባየን ቀያይሮታል። እስኪ ደው አድርጉ። ጉንፋኑ ሳይሆን አይቀርም። እና አሁን የሀጀጃጅ ወጥቷል። ውሀ ልዘፈዝፍ ነው፣ ልከትፍ ነው፣ ልሰራ ነው። ምን ትሉኛላችሁ? በእናንተ ቤትም እንደሆነ ነው ወይስ በእኔ ቤት ብቻ ነው? አንዳንዴ በጊዜ ስትነግረኝ ደስ ይለኛም። በጊዜ ክትፍትፍ አድርጌ ስራ ጨርሳለሁኝ። አሁን መሽቶ ቶሎ ቶሎ ነው እንግዲህ በርድ ቀዝቃዜ። አሁን ደግሞ ቅዝቃዜውም እየመጣ ነው። ታልጅን ስትከትፍ ከባድ ነው። አሁን ጅጃጅን ስከትፈው ቅዝቃዜውም እንዲበላ እጄ እንዲቆርጠኝ ነው የሚለው እና ወዳችኋለሁ፣ ደዋ አድርጉ ነው። አራራራ አሁን እንኳን ይበቃዋል። ሆ ማሻአላ ተባረከላህ። አያችሁት? አዝማራራ የቤት ሰዎች ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ወዳችሁ አለው። ሸር አድርጉ ለጓደኞቻችሁ ምናምን ሸር አድርጉ። ቅድም አሳይቻቸዋለሁ አይደለ? ይሄ በውሃ በፈላ ውሃ በጣበጥኩ በጥምጫዋለሁ። ለምን ሀዚህ የተረፈ ነው መጀመሪያ ስንሰራ ግማሹን ነው ያረኩት። ይሄን ማለት ነው፣ ይሄ ግማሹን ነው ያረኩት። ግማሹን አስቀርቼው ውሃ አድርጌ በጥብጨዋለሁ። አጥፈው እና ምንድን ነው የማደርገው እንደምታዩት እዚህ ጋር ፈሰዋለሁ። ቢስሚላህ እዚህ ጋር ፈሰውና እንደዚህ አገናኘዋለሁ። አበዛሁት መሰለኝ። ማጥሪና ሲወዳዱ ማርማር እንደ ሲጀመርና እና ይሄን ይመስላል አያችሁት። የአዝመራራያ ቤተሰቦች አብረን ነው የምንበላው። እሺ ከዛ በትኩሱ መቁረሻ አለው የራሱ በትኩሱ እንደዚህ ጫናን አያችሁት፣ እንደዚህ ራሱ መቁረሻ አለው የሰሃኑ ማለት ነው። ማሻላህ። በምንም ነገር አያስቸግራችሁ። ይህን ተጫናችሁት አደለ? ከዛ ሲነሳ ራሱ ቆርሶት ነው የሚነሳው እሺ። እንዴት ነው ምን ይመስላል? እያችሁት፣ ይህን ይመስላል የዛሬ ምሽቴ። እና ላይክ ሸር ሰብስክራይብ አርጉኝ አበረታቱኝ፣ ይቀጥል በሉ። እኔም ቪዲዮ እየሰራሁኝ ሸር አደርጋለሁኝ እናንተ ከአበረታታችሁኝ እወዳችኋለሁኝ። እና ለውዷ መዳም ህጀ ሰርፕራይዝ ስላረቀት ነው ሁሉ ጊዜ ጁማአና ከሚስ ሰርፕራይዝ ነው የማረጋት። ምክንያቱም የእናት ቤት ነው እና ልስራ አላላትም። ታውቃለች ልጆቿ አሳል እንደሚመጡ ሰላም ማውቅ እኔም እሷ ምን እንደምሰራ ኬክ ምናምን እሰራለሁ። እንሻላ ኬክ ስሰራ ደግሞ ያሳያቸዋለሁኝ። እወዳቸዋለሁ። ይሄን ይመስላል። ውድድድ ነው ማረጋችሁ። ደግሞ የጉንፋን መድኃኒት በኮሜንት ጻፉልኝ። እሺ የጉንፋን ጉንፋን አፍኖኛን፣ ጉሮሬ ድምጽ ተቀይሯል። አወዳችኋለሁኝ። ሰላማችሁ ብዝዝት ይባልልኝ። እሺ፣ ቻው።